ምንድን የሚያስፈልገኝ? አይፎን ሰቨንቲ ሳይው አምሮኝ ነው። ከለሩ ችግር የለውም በቅርቡ አስመጣልሻለሁ። ችግር የለውም። ኧረ እኔ ስቀልድ ነው እንዴ። ያስቀልድ ነው። ችግር የለውም። የት ነው ምንኖር? ዱባይ። በቅርቡ ወደዛ መንጠት አይቀርም። እሺ ዌልካም ትቀበኛልሽ? እሺ ከጆሲ ጋር ነው የምትመጡት? ያ እሺ፣ ሆዴ። እሺ አሁን በቃ እንሰነባበት። እሺ፣ ሆዴ። እሺ ማበያኝ እና በቃ ልሂድ። ጋይስ የማን ኔትወርክ ነው? ቆይ አንዴ አንዴ የማን ኔትወርክ ነው ጋይስ? ፋሲካ የሷ ነው ጋይስ። ሊንክ አድርጉ፣ ታፕታፕ ኮፒ ሊንክ ጋይስ። ነው የእሳቸው ፋሲካ መተሻለው። እሺ ጋይስ በቃ አበኝ እና እንለያየ። የኔ ልጅ በቃ እንመጣለን በቅርቡ። አሬ ምን ዋናው ችግር የለም፣ ሰላሙ ሁኖ አቴኝም ወይስ ልጅ ወይ ቻው፣ ሰላም ሁኑ። እሺ ቻው፣ ጆሲ። እሺ ሁን ስለሆነ ነው እሺ እሺ ወንድሜ፣ ቴንክ ዩ አመሰግናለሁ። ተቁመታቸው በላይ ነው እንትና የሚፈልጉት፣ ምን ሆነው ነው ምን አስበው አበይኝ የሚሉት? አይከበኝም እንደ እሳቸው ገና ለገና አይፎን ሰቨንቲን ምስማ። አምላኬ ሆይ እንደው እንጀራው ጣል እንጂ ትናንትና ተቁመታቸው የፈላባቸው። አምላኬ ሆይ ሌላ ቲክቶክ የላቸው ማለት ላያዩም። ጆሲ አረ ልጅ አስራ አምስት አመት ነው። ስንት አመትህ ነው ጆሴ ስራህን ይስጥክ አስራ አምስት ግን በጣም ፀዴ ሰው ነው ደሴ ላይ በቃ ፀዴ በቃ ምርጥ ሰው ካገኘኋቸው አንዱ እሱ ነው ቲክቶክ ላይ ኮፒ ሊንክ ቼላል፣ ይባላል ቲክቶክ ላይ እኔ የለቀኩት ቪዲዮ ላይ ሜንሽናል። ወደ አምስት መቶ ሀያ ሺህ ፎሎወራል፣ ፌመስ ነው ጎበል። እኔ አላውቀውም። ቆይ ፎሎ አደረግህ ካለው ቼራስ፣ ቼላል፣ ቼላል ልጅሽ ይመስላል። እኔም ልጅ ነው የሚመስላል የአስራ አምስት አመት ልጅ እንዴት አድርጌ ነው የማደርሰው? በሀያ አንድ አመቴ ግን፣ አሁን እኔን ነው የሚመስለው ልጁ፣ ድንብሽ ያለ የአስራ አምስት አመት ልጅ እንዴት አድርገው እራሱ አንቺ መስላለች። እና የጠፋችሁና፣ ለዛ ነው ዞር በልልኝ። በህግ አምላክ ነገር አታዞርብኝ። ወልዳውሽ እየጥላ ነው ይሉኛል። ሀ፣ ጉድ ሰውየው ከባልነት ወደ ወደ ልጅነት ሊቀየር ነው። በህግ አምላክ የነሱ ኔትወርክ ነው የኔ ነው። ጋሼ ታብታብ አርጉ። ጋሼ ታ ይኸውላችሁ፣ አዲስ የለቀኩ ቪዲዮ አለ። ኮፒ ሊንክ አርጉት፣ እሺ? ግቡና ኮፒ ሊንክ አርጉት። ነገ ን ይወጣሉ ደብል ናንዶብ ልጅሽ ነው የሚያሸንፍሽ። ናአንድ ጋር ቁጭ ክርስቶስን የማያቅ ሰውነት ይመስለዋል። ታብታ በላቸው። አውራ ታብታ፣ ፋሚሊ ታብታ፣ ጊፍት በሁለት ይባዛል። ኮፒሊንክ አድርግ ጋይስ፣ ኮፒሊንክ የሚያደርጉት ፎሎልኝ አሁን ጌትሽን አንድ ሺ አምስት መቶ ሰዎች ፎሎ አርጉት። ኮፒሊንክ እያረገ ስለሆነ ታብ፣ ኮፒሊንክ ደብል ነው።

ደብል ታብታብ ማድረግ ኤኒ ጊፍት በሶስት ይባዛል። ማንኛውም ጊፍት በሶስት ይባዛል። ደብል ታብታብ ማድረግ ገኒ በጣም ደብል ደብል ታብ። ሁላችሁም ታብታብ ካደረጋችሁ በቂ ነው። አሁን ይሄን ማሸነፍ የለባትም። እኛ እናሸንፍ። ኤኒ ጊፍት በሶስት ይበዛል ደብል ጋይስ ሞት አሁ ትሪፕል እያላችሁ እኮ ትሪፕል አልመጣልኝም። ኔትወርክ የተቋርጦ ልጅሽ ነው ልጅ አይደለም። ጋይስ በህግ አምላክ ስሜን አታጥፉ። ነኝ ደብ ብል ታልጅሽ ነኝ ብሎሻል። ዚጋ ልጅሽ ነው ነው ትሪፕል ነው። ጋይስ ከልጄ ጋር ጌም እየተጫወተና ለስጎ ፑሽ አድርጉ። የሚያሰነፍ ፑሽ ቆሞ ነው ቁጭ ብለ ይላሉ። ቆሞ ነው